የትግራይ ክልል ጊዜያዊ መስተዳደር አቶ ጌታቸው ረዳ በወቅታዊ ጉዳዮች ዙሪያ በሰጡት ማብራሪያ በህወሀት ውስጥ የህግ ተቀባይነት የሌላቸውና የተወሰኑ የጦር መኮንኖችን በመያዝ በሚሰራው ህገ ወጥ ስራ ክልሉን ወደ ዳግም ጦርነት እንዳይገባ ከወዲሁ ህግና ስርዓት ማስያዝ ያስፈልጋል። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አርገ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያው አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት በአሁኑ ወቅት በክልሉ በተለያዩ አካባቢዎች ህጋዊ ተቀባይነት ሳይኖራቸው የፌዴራል መንግስቱ ያቋቋመውን ጊዜያዊ መስተዳደር በማፍረስ በተለያዩ ከተሞች ማህተም በመንጠቅና የሚያደርጓቸው ተግባራት ሁሉ ህገወጥ መሆናቸውንም ተናግረዋል። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ የእርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሻዋል ነው። ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰሚት ያደረግ ነው። ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም፣ ፌዴራል መንግስቱ ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ፣ ከዚህ አንጻር ነው። በሰሜኑ የሀገራችን ክፍል ደም አፋሳሽ የነበረውን ጦርነት በማስቆም ህዝቡ ያገኘውን ሰላም ተከትሎ ከሌሎች አካላት ጋር ሆኖ ፌዴራል መንግስቱ ያቋቋመውን ጊዜያዊ አስተዳደር ችግር ውስጥ በመሆኑ ከተለመደው አካሄድ በተለየ መልኩ የፌዴራል መንግስቱ ህግን የማስከበር ግዴታ እንዳለበትና ጣልቃ እንዲገባ ምንም አይነት ጥያቄ አያስፈልገውም ብለዋል። በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን የቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለኝም። የፌዴራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጠላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ነው። ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቁል መፍቀድ ስለሌለበት ይሄ የፌዴራል መንግስቱ የራሱም ኃላፊነት ነው። ለሆነ የኔ ፍላጎት ጦርነት ማስወገድ ነው። አሁን በተፈጠረው ህገ ወጥ የፖለቲካ አንጃዎች ድርጊት ምክንያት ሌሎች ጠላቶች በመግባት መጠቀሚያ ያደርጉታል ያሉት አቶ ጌታቸው፣ በተለይም በክልሉ ከፍተኛ ቁጥር ያለው ታጣቂ በመኖሩ የፕሪቶሪያው ስምምነት በተሟላ መልኩ ተፈጻሚ እንዲሆን መሰራት አለበት ብለዋል። ግጭት ማስቀረት መቻል ስላለብን፣ ሌሎች ጠላቶች ገብተው ይህን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌዴራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይም የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የእኔ ጥራ አያስፈልገም። የፌዴራል መንግስት የመከላከያ ካምፖች አሉ፣ ትግራይ ውስጥ የመከላከያ ካምፖችን የመረከብ የእኔ ፈቃድ አያስፈልገም፣ የእኔ ጥራ አያስፈልገም። ሶ አሁን እኛ እያልን ያለ ነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት፣ እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌዴራል መንግስቱም ሲሪየስ ሊወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናም ጋር ተያይዞ የሚነሱ ጉዳዮችንም ማስፈጸም መቻል አለበት። የትግራይ ህዝብ አሁንም ሰላም የሚገባው ህዝብ ነው፣ በሰሜኑ ጦርነት ወቅት በርካታ ዋጋዎችን ከፍሏል ያሉት አቶ ጌታቸው የፕሪቶሪያው ስምምነት ያመጣውን እድል ባለመጠቀም ክልሉንና ህዝቡን ወደ ተጨማሪ ትርምስ እያስገቡት ይገኛሉ ብለዋል። ለሰላም ሲባል ሰላም ወዳዱ የትግራይ ህዝብና በፕሪቶሪያው ስምምነት ቀጥተኛ ተሳትፎ የነበራቸው ዓለም አቀፉ ማህበረሰብ ሁሉ በጉዳዩ ላይ ተሳትፎ ማድረግ አለባቸው። ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይህንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል፣ መማር ይፈልጋል፣ ማደግ ይፈልጋል፣ ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሬቶሪያ ስምምነት ተስማሚ የሆነው ፌዴራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው።